ዛሬ እንግዲህ ደስ በሚል ቪዲዮ ተመልሼ ማጥቻለሁ ማለት ነው። ተመልሼ ስመጣ እንግዲህ ከሩታና ከይሳቅ ጋ ነው ማለት ነው። ሁላችሁም ትወዱታላችሁ ብዬ ያሰብኩትን ቪዲዮ ይሽላችሁ ጎራ ብያለሁ። ሁላችሁም እንግዲህ እስከ መጨረሻው ህዩት ቪዲዮውን ተከታተሉ። ወደ ቪዲዮው አሰላሙ ዓለይኩም ወረህመቱላሂ ወበረካቱ ውድና የተከበራችሁ ውድ የቻናል የቤተሰቦች እንዴት ናችሁ? ሰላም ናችሁን? ያለሁ አልሐምዱሊላ የእናንተም ሰላም ብዙ ትትረፍ ይበልልኝ። እንግዲህ ዛሬ በአዲስ ቪዲዮ ተመልሼ የመጠችልህ ማለት ነው ዴስ በሚል ቪዲዮ እንግዲህ ቪዲዮው እስከ መጨረሻው ህዩት እንግዲህ ሩታንና ይሳቀን የምትወዱ የምታከብሩ ሁላችሁም እስኪ ፍቅራችሁን አሳዩን በላይክ ማለት ነው ሰብስክራይብ በማድረግ አበረታቶች የእውነት አበረታቶኝ። እንግዲህ እንደምታዩት ቪዲዮ ላይ ዛሬ ኢፍጣር ከይሳቅ ጋ ነው ማለት ነው። ሩታዬ እንግዲህ በጣም በሚያምር ሁኔታ ሂጃቧን ለብሳ በጣም አምሮባት ተወባት ነው እንግዲህ የመጣችው። የኔ ንግስት የኔ ቅማም ማለት ነው። እኔ እንጃም በጣም ደስ የሚል ቪዲዮ ነው። የእውነት እዩት ቪዲዮውን እስከ መጨረሻው በጣም ያምራል። በጣም ደስ የሚል እንግዲህ እሷም ኢሳ ቀን መርጫለሁ፣ ከእሱ ጋር መሆን እፈልጋለሁ። እንግዲህ እሱ አስደስቶኛል፣ ጓደኛዬ ነው እንግዲህ ብላ ነበር ማለት ነው። እንዲያያችሁት እሱም ደግሞ እንግዲህ ሩታ በሩታ እየመጣ ማንንም አልሰማም፣ አልደራደርም ብሎ ነበረ። አብሮሽን እንዳያችሁት ባለትዳር ናት እያለ እንቧከረ የቢልም እንግዲህ ዳጊም እንደዛው ከአንተ ጋር መሆን አትፈልግም አትችልምም እያለው ነበረ እንግዲህ ሁለታቸውንም ማንንም አልሰማም ብሎ ኢሳቅ፣ ዛሬ ለምን አብረን አናፈጥርም ብሎ እንግዲህ ኢፍጣር አብሯት ነው እንግዲህ ያፈጠሩት ማለት ነው። አንድ ላይ እርታዬ የኔ ቅማ እንግዲህ እንደምታዋት እያጎረሰችው ነው ማለት ነው። ይሄ አስተያየት እንግዲህ ምን ይመስላችኋል? የፍቅር አስተያየት ነውስ? የወንድምነት አስተያየት? እስኪ እናንተ ሀሳብ አስተያየታችሁን ኮሜንት አሳውቁኝ ማለት ነው። የእውነት በጣም ደስ ብሎኛል። እኔ እንኳን እናንተም ደስ አላችሁ ላለሁም ማለት በጣም መልካም በጣም ጥሩ ልጅ ነው ኢሳቅ እንዳያችሁት፣ ትናንትና ለቀቄላችሁ ነበረ ሩታ ከእሱ እንዲትርቅ ብለው እንግዲህ ብለን ብለዋል እነሱ የውስጣቸውን እና ደግሞ እይታ ላይ እንዳያችሁት ጽጌና አብርሽ እንግዲህ ሴራ አሲረው ነበረ። ለሱ ታማለች ናቶ ለድረስ ተብሎ መቶ እንግዲህ የጠበቀው ሌላ ነው ያገኘውም ሌላ ነው ማለት ነው። ኢሳቅ እንግዲህ ጽጌ እወድህ ያለሁ እኔ ወድጅ ያለሁ ልቃፍህ እንጂ ቃፈኝ ልንካህ ስትለው እጣ ገቢም እንዳትደርሺ እኔ ኦዱ አለኝ፣ እባክሽን ራቅበኝ እኔ አልፈልግም፣ እንደዚህ አይነት ነገር በጣም ባለጌ ነሽ እያለ ነበር ማለት ነው። እንግዲህ በጣም ባለጌ እንዲሆነ እንዲታውቂ ነው እንዲትርቂ ነው ይህን ነገር ያደረኩት። እንግዲህ እኔ እየፈራሁ ነው ምናምን ብላ ነበር፣ ግን ያው ለማስመሰል ያክል ነው እንጂ ያ የፍቅርና ዝም ብሎ የእንትን የመጀረብ ወይንም እሱ ምን ያህል ከእሷ ይርቃል ወይንም ለእሷ ምን ያህል ስሜት አለው የማለት አይመስልም። ምክንያቱም ያን ያህል መታገል፣ ያን ያህል መታከክ ጥሩ አይደለም። ሲቆም መቆም ሲቁጭ ሲርቁጭ በቃ እሱ እኮ መቆሚያ መቀመጫ ሳጥተው ነበር ትናንት ጽጌ። እንግዲህ እሱ እባክሽን እኔ እንደዚህ አይነት ነገር አልፈልግም፣ እባክሽን እያለ እኔ ልለምንሽ ከዚህ በላይ ምንም ማለት አልፈልግም አትንኪኝ እያለ በጣም እየቀፈፈው ነበር ማለት ነው። እንግዲህ ዛሬ ግን ከንግስቷ ጋር እንግዲህ እንደምታውቁት ፊጥራ ላይ በጣም ደስ የሚል ጊዜ ነው ያሳለፉት ማለት ነው። ሩታዬም በጣም ደስ ብሎኛል፣ በህይወቴ ደስ ያለኝ ነገር ቢኖር የዛሬው ቀን ነው ማለት ነው እያለኝ እንግዲህ የሂጃቡ አለባበስ የጅልባቡ እኔ ምን ልበላችሁ በጣም የሚያምር ልብስ ነው። እሷ ላይ ደግሞ ያው እንደምታውቁት ሞዴሊስት ስለሆነች በጣም አምሮባታል። እንግዲህ ሁላችሁም በዚህው ቀጥይበት በሏት ማለት ነው። ወደዚህ ወደኛ እንግዲህ ጎራ ትበል እያላችሁ ሁላችሁም እንግዲህ መልካም ምኞታችሁንና መልካም አስተያየታችሁን እንዲገልጹላት እወዳለሁ። ያው የሩታ እንግዲህ አድናቂ ብዛት አለ ምክንያቱም ያው እሷ ስትናገር አንዴ ነው። ምክንያቱም እኔ በአደባባይ ወጥቼ አፍቅሬሃለሁ፣ አዎ ተናግሬሃለሁ፣ አፍቅሬሃለሁ ከልቤ ነበር፣ የውሸትም አልነበረም። ያም ደግሞ ተረዲተኝ አንድ ላይ ለመጓዝ ሞክረን ነበር። ግን አሁን ስላልተቻለ ህይወት ስለሚቀጥል አንተም ህይወትን ትቀጥላለህ፣ እኔም ህይወቴን እቀጥላለሁ። ስለዚህ ምንም አይነት እኔ እናንተ ክፍተት ውስጥ የሚያስገባባን ነገር የለም እናንተ እህትና ወንድም ሆነን መኖር እንችላለን መቀጠል እንችላለን የሁላችንም ደስታ ደስታ ነው እያለች ነበር ማለት ነው እንግዲህ እንግዲህ እንደዛ ብለው ነበር ማለት ነው ያው አብሮሽ በጣም አዝኖ እና ተክዞ ነበረ መቼም ታውቃላችሁ አይደለ ሴት ልጅ ስታፈቅር ልቧ በጣም ይንሰዋረራል ወይንም ይዘቀዘቃል፣ ይባላል። ግን አባባል ነው። ሴት ልጅ ታፈቅራለች እስከ ጥግ ድረስ። ዋጋ መክፈል ካለባት፣ ሄድ ካለባት ትሄድ፣ ያለች ትጓዛለች። ላኪን ግን ሴት ልጅ ከቆረጠች፣ እኔ እሷን አያድርገኝ። ይሄ የሁሉም ውሳኔ ነው ብዬ አምናለሁ። ምክንያቱም ሴት ልጅ ከልቧ ነው የምታፈቅረው። ወንዶች ግን በጣም ልባቸው ምን አይነት ልበላችሁ? ያገዲያ ምስጥ ማለት ነው። ሴቶችን ለመግዛት በጥርሳቸው ይሄ ይላሉ፣ ነገር ግን ሆዳቸው አይገኝም። እንደዛ ነው ሴት ልጅ እና ወንድ ልጅ ልዩነታቸው ማለት ነው። እኔ ሴት ስለሆንኩ አይደለም። እዚህ ጋር የምትይዙልን ነገር አሉ። በነገራችን ላይ በጣም አፍቃሪ፣ በጣም አክባሪ ወንዶች አሉ። ከሴቶቹም አንዳንዴ አይጠፉም። ላኪን ግን የሚበልጠው የሴቶች ነው፣ ፍቅር የሴቶች ነው። ምንም ቢሆን ምንም ያን ሰው እስከነ ምናምኑ ነው የምትወደው። ወንዶች ግን ሴት ልጅ የሆነ ጉድለት ካለባት ለምሳሌ የኢኮኖሚ እጥረት ይሆናል፣ በሳሙናም፣ በምንም ነገር አንዳንድ ነገር ወይንም በቃ ልብስ ባለመቀየር በዚህ እንኳ በትንሹ ነገር በጣም ልባቸውን ዳር ነው የሚያወጡት። ስለዚህ እንግዲህ በህው አጋጣሚ እኔ ወንዶችን ለመናገር ወይንም ሴቶችን ለመናገር ለማድነቅ ፈልጌ ሳይሆን ያው ያለውን ነገር ለማሳወቅ ነው እንጂ በዚህ አጋጣሚ በጣም ምርጥ ምርጥ ወንድሞች አላችሁ በጣም ምርጥ ከሚባለው በላይ ለሚስቶቻችሁ ታማኝ ለሚስቶቻችሁ ደስታና ስኬት የምትጥሩ የምትፈልጉ ወንዶች አላችሁ በዚሁ አጋጣሚ ቀጥሉበት አይቀይራችሁ ነው ምለው እንግዲህ ከዚህ መሀል አንዱ ይሳቅ ነው ማለት ነው ይሳቅ እንዳያችሁት ዛሬ ፏፋሽ እያደረጋት ነው እንግዲህ ለግብዣው ደግሞ መልካም ግብዣ ይሁንላችሁ። እንግዲህ ጾማችንም በጣም ደስ የሚል ጾም ነው። እስከ መጨረሻው አላህ ያዝልቀን እላለሁኝ። እንግዲህ ሩታዬና ይሳቅ ዛሬ ይፍጣር እንግዲህ አድርጎላት ፊጥራ ላይ አንድ አሳልፈዋል ማለት ነው። ደስ በሚል ሁኔታ አይለያችሁ ነው የምለው። እንግዲህ ቀጣይ ደግሞ ቪዲዮ ይዤላችሁ እቀርባለሁኝ። እንግዲህ አብረሽ መልስ ይሰጣል ብዬ አስባለሁኝ። እንግዲህ የአብርሽ መልስና ጥያቄና የሩታ መልስ በቀጣይ ደግሞ ይጀላችሁ መቀርብ ይሆና በጉጉት እንደምትጠብቁኝ ባለሙሉ ተስፋ ነኝ፣ አይደለም። ስለዚህ እስከዛው ድረስ ግን ምን ታረጋላችሁ? ላይክ ሼር ሰብስክራይብ የሚለውን እያደረጋችሁ እኔን አበረታቱኝ። ለምን አታሳድጉኝም? እኔም የስዴት ውድ እህታችሁ ነኝ ማለት ነው። እንግዲህ ላይክ ሼር ሰብስክራይብ ማድረጋችሁን አትዘንጉ። በቀጣይ ደግሞ በቆንጆ ቪዲዮ በአዳዲስ አዲስ ቪዲዮ እመጣለሁ። ያኔ እንግዲህ ሁሉም ሰላም ሲሆን ነው። አገራችንም ሰላም ይሆንልን፣ እኛም ሰላም እንሆን። ቀጣይ ቪዲዮ ደግሞ ደስ በሚል እመለሳለሁ ብዬ ተስፋ አድርጋለሁ። ካሁን በኋላ ቪዲዮም ላይቭም በዩቱብ አልጠፋም። እናንተም ደግሞ እንዲልጠፋ ከጎን የሆናችሁ ላይክ ሸር ሰብስክራይብ እያደረጋችሁ እንዲታበረታቱኝ እንግዲህ በትህትናና በአክብሮት ጠይቃችኋለሁ። ከአሁን በኋላ በራሴ ምስራ እመለሳለሁ። ምክንያቱም ዩቱብ እንግዲህ ዩቱብ ሲጀመር ያስፈራል። እስከሚጀመርም ድረስ እንደዛው። ግን ከተጀመረ የእውነት በጣም ቅርቅር ይላል፣ ሱስ ይሆናል። ብዙ ጓደኛም ይፈራበታል። ዩቱብ ላይ ብዙ ማስተማሪ ላይ ብዙ ማስተማሪ እንማርበታል። የእውነት በጣም በጣም ማለት ነው። በዚህ አጋጣሚ ምርጥ ምርጥ ጓደኞች እንግዲህ አፍርቼበታለሁም አፈራበታለሁም ካሁን በኋላም ለአሁኑም ደግሞ እየሰጠኝን አይቀይርብኝ እንግዲህ መልካምነት ለራስ ስለሆነ፣ እመለሳለሁን በአዳዲስ ቪዲዮ ከአሁን በኋላ አልጠፋም። እናንተም ግን ከጎን ሆናችሁ ገዴፍ እያረጋችሁ አይዞሽ እያላችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ። በሌላ ቪዲዮ እስከምንገናኝ በይ በይ፣ ሰላም ሁኑልኝ።